አሰላሙ አለይኩም ረመቱላ በረካቱ ውድ ቤተሰቦች እንዴት ናቸው? ሰላም ናችሁ? ገና አልሀምዱሊላህ ሁሉም ሰላም ነው። ዛሬ እዚህ ነው የፈረሽኩትኝ ቡናኑን እጠጣ መጅልስ እዝጋ ወይሬን እያጫጫስኩ ነው። ቡና ናፈላ ወይምሳይንሰርቻ ቅች ከዛ ምሳል እንበላ ነው። ናዝጋ ነው። እንደ እኔ ሸረሪት ያስቸገረው ማነው? ሸረሪት ያስቸገሩኝ ግርግዴን ጨርሰው እንትን አሉ ቁጫጭና ሸረሪት በጣም አስቸግሮኛል እላችኋለሁ። እና ምሳችንን እዚች ጋር እንበላ ነው እንትን ይታያችኋል። ቤቴ አት ስግንቶ እንዳለ ተሰባበረብኝ። ምን እንደሚሻለኝ አላቅም። ይህንኛው ወደታች ወረደሁት እኔ ትመጣ እዛች በሩ ዋጋ ነበረች። ቆሻሻ መመስራችሁ ይታያቸዋል። ያች ነበረ ትንሽ ያለባት። አሁን ግን እንዳለውት እንዳለት እንትን አለ የልጆች ክላስ ሳሎኔ ሁሉም ነው እንትን ያለው። እና ምን እንደማረገው አላቅም እላችኋለሁ። መላላችሁ ይኸው መላው አፍርሶ መስራት ነው። ሌላ ምንም መላ የለውም አቃለሁ። ነገር ግን በጣም ከባድ ነው ሀቂቃ። እናንተ ለፍታችሁ ሰርታችሁ ሰርቻ በቃው ስትሉ የጭቃ ቤት ምንም ከንቱ ነው ልፋት። ብሎኬት ቢሆን ይሻላል። ምክንያቱም ግድግዳው ለራሱ ኖት እንዴት እንደሚሆን ጅብሰሙ ማለት ነው። በጣም አስቸጋሪ ነው። እየተፈነካከተውት ሸቁ ላይ ይታያችኋል። ኖት ጅብሰሙ እየለቀቀ ቀለሙ እየለቀቀ የበፊተኛው ውይንትን እያለ ነው ማለት ነው። ስንጥቅጥቅ እያለ ምን እንደሚሰነጣጥቀው ወላሁ አለም እና በጣም ከባድ ነው እላችኋለሁኝ። እና ላይክ ሸር ሰብስክራይብ አርጉልኝ ውዶቼ። ወደ ውጭ ወጣ ብለሽም ቀርጭ ብላችሁኝ ቀርጫሉ የግን ነገር ግን አላያችሁትም። የትናንትናውን ቪዲዮ ያላያችሁትን ልጆች አይደለም ለምንመቅሰው ማን ነው ያያችሁትን ልጆች አይደለም ለምንመቅሰው ያላያችሁት ልጆች አዩ ውሌ፣ ሰብስክራይብ ያደርጋችሁኝ ሁላችሁም ወኝ ማለት ነው ውዶቼ፣ ጀዛኩም አላሁ ኸይረን። በአክብሮት ነው የምጠይቃችሁ። ወደ ውጭ ወጣ ወጣ ብለሽ ቀርጭ ብላችሁኛል። እንግዲህ እንሻላ ወጥቼ ቀርጻለሁ። ነገር ግን የቀረጡትን ደግሞ አላያችሁትም። ሶስት መቶ ሰላሳ ሰው ብቻ ነው ያየው እና ዞሮ ዞሮ እንሻላ የዛሬው ውሌ ይሄንን ይመስላል። ላይክ ሸር ሰብስክራይብ አድርጉልኝ ይላችኋሉ ሀባይቦች

ቶሎ ነው የሚያደርስላቸው እና እኔ ግን ሰዓት ስለደረሰብኝ ቶሎ ቶሎ ብዬ እንድሰራ ይህን ነገር ወጣኩት፣ እና ከመቸኮሌ የተነሳ ደቂቃ ንቱን ሳላቆመ መሀኑ ጫን ብዬ ሳላቆም ዝም ብዬ ትቸዋለሁ። ለካ እሱ ቆጥሯል ማለት ነው። ብዙ እና ወጤን በዚህ ሞት እየሰራሁ ነው። ልጆቼ አሁን አስራ ሁለት ሰዓት ነው። ጻት ደርሶብኝ ይህን ብረት ድስት የጠርጉትኝ

በጣም ይዛተኛ ይዛችሁ ስትመጡ ማለት ነው። ትንሽና ትልቅ ይዛችሁ ነው ትንሹንና ትልቁ ትንሹ ለሁሉ ጊዜ መጠቀሚያችሁ ናችኋል። ትንልቁ ደግሞ እንደዚህ እንደነተለቀለው ደግሞ ሰው ሲመጣባቸው እንደሆነ። እኔ ግን ትንሹን ብቻ ስለሆነ ትልቁን ብቻ ስለሆነ ይዤ እመጣሁ። በዚሁ እየሰራሁኝ ነው። አሁን በቃ ትንሽዬ ውሃ ጨምር መራረግና ተገጥማዋለሁኝ። አያቸው የተወደው ቤተሰቦችን አሁን ለሰላሳ ደቂቃ ያክል ከርነዋለሁኝ። ውሃ በቄን ያክል ጨምሬያለሁኝ። በቃ ማለት ውሃ ትንሽ ጨም በርከት አድርጌበት ያለሁኝ እንዳይመጡብኝ እና እንዳይጎረናብኝ ማለት ነው። ከዛን ብስል ብስል ደግሞ አሳያችኋለሁ ማለት ነው። ይኸው አሁን ገጠምኩት። እሳቱን ማልቀነሽቱ ሰላሳ ደቂቃ ይጀለት ከዛ ትንሽ ተሰፍር ነው የሚልጠረቦች መሰፈር ሲጀምር መጮ ሲጀምር ወይም ከዛም በኋላ ሰላሳ ደቂቃ አይትለት አለው እና ይህን ነገር ይዛችሁ ሁኑ። ስደት ላይ ያላችሁ እህቶች ይጠቅማችኋል። በትንሹ በትልቁም ማለት ነው። ይኔ አስር ናት እቺ አምስት ይዛችሁ ሆኑ ማለት ነው። አወ ፍርድ ቤት ተሰዎች ይሄንን ስቶቭ ግዙፍ ይመላችሁ በምክንያቱ ነው። ማሻለተ ባረክ ረህማን አስራ ስምንት ላይ ነው ያለው። አስራ ስምንት ላይ ሆኖ ብረት ድስቱ እንዴት እንደሚያንቀሳቅሰው እና ለኔ ይሄንን ስቶቭ ነው። ሀቂቃ ይሄ አይሰራም። ላሰራው ሄጄ ላሰራው ሄጄ ሀቂቃ ያው እዚህ ጨርሶ ውስጥ አያበጁትም። ያው ወደ ደሴ ወይም ሴንሴ ነው የሚበጀው፣ አላበጁልኝም እና በጣም ነው ሀቂቃ የተጎዳሁት የነበረው ማለት ነው። በጣም ሥራ ብትሰሩ ሰው እንደፈነ ሁሉም ነገር ሰርታችሁ የምትጨርሱት እሳቲ ልጅ ሲልባት ሲሳት በሚያስፈልጋችሁ ጊዜ እስከ መጨረሻ ትነቁታላችሁ። መቀነስ ያለባችሁ ጊዜ ደግሞ ትቀንሱታላችሁ። እና ግዙት እላቸዋለሁ። ሳይወደድባችሁ እየተወደደ ነው የሚሄደው። ግዙት እላቸዋለሁ ወደሽ ያው ጋዝ በሉት ማሻአላ። ይሄ ወደ ቤተሰቦች በዚህ መልኩ ሰርቼ አበቃው። ወጤን ይሄው ትንሽ ቀጠን ብሏል። ቀጠን ቀጣን ያለ ወጥ ነው የምፈልገው በነገራችን ላይ ወፈረም ሲል አሪፍ ነው፣ ግን ደግሞ ቀጠን ያለ ሲሆን ፈትፈትፈት አርጋችሁ ለመብላት አሪፍ ነው ማለት ነው። እና ሽንኩርቷም ትንሽዬ እየነበረች ይችን የመሰለች ወጥ ሰርቻለሁ። የስጋው ብስል ልብሏ። ማሻላ ተባረክ ራማል እና ይህንን ይመስላላችኋለሁ። እህቴ ክችንሽን ቪዲዮ ማነ ፎቶ ለጥፊልይ ብለሽኛል ማለት ነው። በነገራችን ላይ እኔ እኮ ቪዲዮ ሰርቼበታለሁ በፊት ማለት ነው እና እና ምን ማለት ምን ማለት ፈልጌ ነው አንቺ እስክሪሽን እያነሳሽ በምፈልገው አይነት ማለት ነው። አሁን ቪዲዮውን ሁሉ ልቀልሻለሁ ወይ? በምፈልገው አይነት እስክሪሽን አንሹ፣ ከዛ ሲያቸው ማለት ነው ገባሽ? የኔ ፍቺን እችን ትመስላለህ እና እንደዚህ እስክሪሽን አንስተሽ ብታሳያቸው ነው እኔ ጥሩ ነው ብዬ የማስበው ገባሽ?